በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰብኡ ለወርኃ ሕዳር በዛቲ ዕለት ኮነ ሰማዕተ ጊዮርጊስ እስክንድሪያዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሕዳር ሰባት በዚች ቀን የእስክንድሪያ ሀገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህም ቅዱስ አባቱ በእስክንድሪያ ሀገር በንግድ ሥራ የሚኖር ነው። ልጅም አልነበረውም። የልዳው ቅዱስ ጊዮርጊስን ቤተ ክርስቲያኑ የከበረችበት የማብላ መታሰቢያ ሕዳር ሰባት ቀን በደረሰ ጊዜ ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ቅዱስ ጊዮርጊስን ለመነው። ጌታችንም ለመናውን ተቀብሎ ይህን ልጅ ሰጠው። ስሙንም በታላቁ ሰማይት ስም ጊዮርጊስ ብሎ ስም አወጣለት። የዚህም ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማን የወስህቱ ናት። ከዚህም በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። ሃያ አምስት ዓመትም በሆነው ጊዜ ስራ የሚሰራ ሆነ። ድሆችን እጅግ ይረዳቸው ይወዳቸውም ነበር። የሚራራና የሚመጸውትም ሆነ። ወደ ቤተ ክርስቲያን መገስገስንም ይወዳል። ለመኮንን አርማኒዎስም አንዲት ብቻዋን ሴት ልጅ አለችው። ቦታዎችንም በመጎብኘት ደስ ይላት ዘንድ ከባልንጀሮቿ ጋር ወጣች። ወደ ደብረ ቁስቋምም ስትደርስ ጣይም ባለው ድምፅ በመዘመር ሲያመሰግኑ የተሰበሰቡ መነኮሳትን አገኘቻቸው። ምስጋናቸውና መዝሙራቸውም ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስንም መነኮሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እሱም ወደማይጠፋ ረፍትና ጠላ ደስታ ወዳለበት እንደሚያደርሳቸው ትርጓሜውንና ጥቅሙንም ሊያስረዳትና ሊያስገዘን ህዝባት ጀመር። ወደ አባቷም አርማን የወስም በተመለሰች ጊዜ በፊቱ ቁማ ክብሪግባውና በጌታችን በኢየሱስ ስም ታመነች። አባቷም ሊሸነግላት ጀመር። ልጅ ሆይ ይህን አታድርጊ አላት። ነገሩን ባልተቀበለች ጊዜ ራሷን በሰይፍ አስቆረጠ። በመንግስት ሰማያት የሰማዕትነት አገልግሎት ተቀበለች። ከዚህም በኋላ ልጅን ልጅህን ያሳታት የእህት ልጅ ጊዮርጊስ ነው ብለው ለመኮንኑ ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ስቃይን አሰቃየው። ጭካኔውንም አይቶ ወደ ሀገረ እንጽና ሰደደው። በዚያም ጽኑ ስቃይን አሰቃይተው ቅዱስ ራሱን በሰይፍ ቆረጡ። የሰማዕትነት አክሊል ተቀበለ። በዚህም። በዚያም ሳሙኤል የሚባል ዲያቆን ነበር። ቅዱ የቅዱስ ጊዮርጊስንም ሥጋ አንስቶ ወደ ሀገረ መኑፍ ወሰደው። የአርማኒዎስም ሚስት ባወቀችው ጊዜ መልእክተኞችን ልካ አስመጣችው። ከልጇም ሥጋ ጋራ በአንድነት በእስክንድርያ ሀገር አደረገችው። ለእግዚአብሔር ምስጋና ይሁን፣ እኛንም በሊቀ ሰማዕታት ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።

በዚህ ችም ቀን ዳግመኛ ከግብፅ አገር ከፍዩም መንደር አባና አህርው በሰማይትነት ታረፈ። ይህም ቅዱስ እግዚአብሔርን እጅግ የሚፈራው ነው። በእስክንድሪያ ሀገር የሚሰቃዩ የሰማይታትንም ዜና በሰማ ጊዜ ክሪግባውና ስለ ጌታችን ኢየሱስ ክርስቶስ ስለ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ ሀገር ሂደ፣ በዚያ ትሞት ዘንድ አለህ አለው። ወደዚያ መድረስ እንዴት ይቻለኛል በማለት የሚያስብ ሆነ። ይሳፈርም መርከብን ፈለገ። በዚያን ጊዜ የእግዚአብሔር መልአኩን ቅዱስ ሚካኤል ላከለት። በክንፎቹም ተሸክሞ ወደ አንጾኪ ሀገር አደረሰው። በዲዮቅልጥያኖስ ፊት ቀርቦ በእግዚአብሔር ታመነ። ንጉሡም ስሙንና አገሩን ጠየቀው። እርሱም ከግብፅ አገር እንደሆነ አስረዳው። ንጉሡም ቃሉን ሰምቶ ለጣዖታቱ ቢሰዋለት ብዙ ገንዘብና የግምጃ ልብሶችን ሊሰጠው ማለለት። እርሱ ግን ቃሉን አልሰማም። ንጉሡ ምን የታላቅ ስቃይን አሰቃያለሁ የሚል ቃልን ደግሞ ተናገረው። ከስቃዩም የተነሳ አልፈራም፣ ትእዛዙንም አልሰማም። ከዚህ በኋላ ቅዱስ ናህርውን በብዙ አይነት ስቃይ እንዲያሰቃዩት ንጉሡ አዘዘ። አንድ ጊዜ ለአንፈሶች ጣሉት፣ አልነቁትም። አንድ ጊዜም ከእሳት ተጨመሩት፣ አልተቃጠለ። ሌላ ጊዜም በወጭት ተቀቀሉት። ከማሰቃየትም በሰለቸ ጊዜ ራሱን በሰፊ ይቆርጡ ዘንድ አዘዘ። ይህም አባ ናሂሪው በግብፅ ሀገር በሰማይትነት ስለሞቱ ስለ አንጾኪ ሀገር ሰማይታት ፈንታ በአንጾኪ ሀገር በሰማይትነት አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱሱ ጸሎት ይማረን። ዝላለሟሚን ሰላም እብል ለብእሲ ፍንው በክንፈ ሚካኤል ውስተ አውደ ዲዮቅልጥያኖ ስልው ለዝ ሰማይት አባ ናሂሪው ጤገን ስእነ አዊ ወቶ ዛፍ ልህወ በሃው። ወይላ ከፍዎ አናብስት ዘበዱ። በዚህችም ቀን ከገምኑድ አውራጃ የሀገረ ተመ የኤጲስ ቆጶስ የአባ ሚናስ የእረፍቱ መታሰቢያ ሆነ። የዚህም ቅዱስ ወላጆቹ ደጎች፣ እግዚአብሔርን የሚፈሩ ዜናቸውም በቅዱሳን አባቶች ዘንድ እስከተሰማ ድረስ በጾማቸው በጸሎታቸው፣ በገል በመጸመዳቸው የምንኩስናን ስራም የሚሰሩ ሆኑ። እነርሱም ያለፈቃዱ ልጃቸውን ሚስትን አጋቡት። በሙሽራይቱም ወዳለችበት የጫጉላ ቤት ገባ ድንግልናቸውን ሳያጠፉ ስጋቸውን በንጽህና ይጠብቁ ዘንድ ከእርሷ ጋር ተስማሙ። ሁለቱም በበጎ ተጋድሎ እየተጋደሉ በአንድነት ኖሩ። ከዚህ በኋላ ቅዱስ ሚናስ የምንኩስና ልብስ ሊለብስ ወዶ ሚስቱን እንዲህ አላት። በዓለም እያለን የምንኩስና ስራ ልንሰራ ለእኛ አግባብ አይደለም። እነርሱ ከልብሳቸው ውስጥ ማቅ በመልበስ በእግዚአብሔር መንፈስ የተደረሱ መጻሕፍትን በማንበብና ለጸሎት በመትጋት ሌሊቱን ሁሉ ይቆሙ ነበርና። ከዚህ በኋላ ሰላምታ ተሰጥተ ሰላምታ ሰጥተ ሰጥታ ሸኘችው አሰናበተችው። እርሱም ወደ አባ እንጦንስ ገዳም ሄደ ከወላጆቹ ሊልቅ ወዷልና እነርሱ ወደ ሚስቱ ይመልሱት ዘንድ በንጉሱ ትእዛዝ በቦታ ሁሉ እየፈለጉት ነበርና እግዚአብሔር ሰውሮታልና ከቶም አላገኙትም። ከዚያ በዚያም ገዳም በገድል ተጠምዶ ብዙ ጊዜ ኖረ። በእስክንድሪያም ሊቀ ጳጳሳት የሆነው አባ ሚካኤል ከእነርሱ ጋር በመንኩስና ነበር። ከዚህም በኋላ ሁለቱ ብሩሃን ከዋክብት አባ አብርሃምና አባ ጋርጊ በነበሩበት ወራት ከነበረበት ወጥቶ ወደ አስቄጥስ ገዳም ሄደ። ይህ የቅዱስ አባ ሚናስም ተወዳጅ ልጅን ሆናቸው ከእርሳቸውም ዘንድ በበአታቸው የሚኖርና የሚያገለግላቸው ሆነ። የመንኩስናንም ስራ ጨመረ። ከእርሳቸውም ትምህርታቸውን፣ ተጋድሏቸውን በመማር ከብዙዎች በተጋድሎውና በአመልኮቱ ከፍ ከፍ አለ። አባ አብርሃምና አባ ጋርጊ፣ ሌሎችም አባቶች ከእርሱ ተጋድሎ የተነሳ ያደንቁ ነበር። ሰይጣን ግን በእርሱ ቀንቶ በታላቅ አመታት እግሮቹን መታ። ሁለት ወርም በምድር ላይ ወድቆ ኖረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ያለ ጥፋት በጤና አስነሳው። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ኤጲስቆጶስ ይሆን ዘንድ መርጦ ጠራው። የሊቀ ጳጳሳቱ መልክተኞች ወደ እርሱ መጡ። ከመነኮሳት የሚለይ በመሆኑ ታላቅ ሀዘንን አዘነ። ቅዱሳን አባቶችም ይህ ሥራ ከእግዚአብሔር ነው፣ አትዘን አሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ከሊቀ ጳጳሱ መልክተኞች ጋር አብሮ ሄደ። ሊቀ ጳጳሱም ተማይ በሚባል አገር ላይ ኤጲስቆጶስነት ሾመው ሀብተ ፈውስም ሰጥተ ሰጥቶት በሽተኞችን የሚፈወሳቸው ሆነ። በሽታ ያለባቸውም ሁሉ ወደ እርሱ ይመጣሉ። እርሱም ክብር ይግባውና ወደ እግዚአብሔር በመጸለይ ይፈውሳቸዋል። ሁለተኛም የተሰወረውን የማወቅ ሀብተ ጸጋ እግዚአብሔር ሰጠው። በሰው ልቡና የታሰበውንም የሚያውቅ ሆነ። ኤጲስቆጶሳቱም ሁሉ ከሀገሮቻቸው በመምጣት ራሳቸውን ዝቅ አድርገው የሚታዘዙለትና ትምህርቱን የሚቀበሉ ሆኑ። አሕዛብም ሁሉ ትምህርቱን ይሰሙ ዘንድ ይመጡ ነበር። እሱም ለአራት ሊቃነ ጳጳሳት አባት ሆነ በሚሾሙ ጊዜ እጁን በላያቸው ጭኗልና። ሊህም በእስክንድር የሀገር ሊቃነ ጳጳሳት የሆኑ ለእስክንድሮስ፣ ቆዝሞስ፣ ቴዎድሮስ፣ ሚካኤል ናቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከዚህ ከኃላፊው ዓለም ሊለየው በፈቀደ ጊዜ የሚለይበትን ቀን በመንፈስ ቅዱስ አውቆ በሀገረ ስብከቱ ያሉትን ህዝቡን ሁሉ ልኮ አስመጣቸው። በቀናች ሃይማኖት እንዲጸኑ የከበረ ወንጌልንም ትእዛዝ እንዲጠብቁ አዘዛቸው። ከዚህም በኋላ ለእውነተኛው ጠባቂያቸው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰጣቸው። ከዚህ ከኃላፊው ዓለም ተለይቶ ወደ ወደደው ክርስቶስ ሄደ። ህዝቡም አለቀሱለት፣ ቸር ጠባቂያቸውም ከእርሳቸው በመለየቱ እጅግ አዘኑ። እንደሚገባም ገንዘው እርሱ ራሱ በአዘዛቸው ቦታ አኖሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም እለከ ሚናስ ህሩይ ኤጲስቆጶስ ሀገረ ተመይ በይንተዘነ ጻይከ በይንተዛን ጻይከ ስጋ እምነ ጌጋይ ከመታይ ምር ኩሎ ውስተ ልበሰብ ዘይትሸለይ ዘይትሸለይ መጽሄት አይምሮ ነሳይከ እምልኡል ሰማይ። በዚህችም ቀን የልዳ ሀገር የሆነ የሰማይታት አለቃይ ታላቁ መስተጋድል የቅዱስ ጊዮርጊስ ቤተ ክርስቲያን የከበረችበት ዕለት ነው። ደግመኛም ጌታችን በውስጧ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። በውስጧ ድንቆች ተአምራት እንደሚሰሩ ከሃዲው ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ ውህ ዮስ የሚባለውንም መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ የቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትዕቢት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ በመብራት ነበረ። በቤተ ክርስቲያኒቱና በቅዱስ ጊዮርጊስ ላይ እየዘበተ በእጁ በያዘው በትር የመብራቱን መቅረዝ መትቶ ሰበረው። የመቅረዙም ስባሪ ወደ ካህዲው ራስ ደርሶ መጣው ራሱንም ታመመ። ፍርሃትና እንቅጥቅጥም መጣበት። ወድቆም ተንዘረዘረ። ባልንጀሮቹም ወደ ሀገሩ ሊወስዱት ተሸከሙት። በክፉ አሟሟትም ተጎሳቅሎ ሞተ። ወስደውም ከባህር ጣሉት። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ከሃዲው ዲዮቅልጥያኖስም ይህን በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስ ቤተክርስቲያንም ያፈርሳት ዘንድ ራሱ ተነስቶ ሄደ። በዚያም ጊዜ ከእግዚአብሔር የታዘዘ መልአክ መጣ መጣው ሰባት አመትም ያህል አይኖቹ ታውረው አይምሮውንም አጥቶ ቁራሽ እንጀራም እየለመነ ኑሮ ሞተ። ክብሪግባውና ጌታችንም የቤተመንግስቱን ሰዎች አስነሳበት። እርሱን አስወግደው ጻድቅ ሰው ቆስጠንጢኖስን በእግዚአብሔር ፈቃድ ነገሱት። እርሱን በአዋጅ ጣዖታትን ቤቶች ዘግቶ አብያተ ክርስቲያናትን ከፈተ። ለክርስቲያን ወገኖችም በሁሉ ዓለም ተላ ደስታ ሆነ። ለእግዚአብሔር ምስጋና ይሁንኛንም በቅዱስ ጊዮርጊስ ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለዛ አስተራየትእምርቶ በልደ ሀገር በጊዜ ቀደሱ ቤቶ ጊዮርጊስ ሰማይ ቃለ ጽራህ የ በያስቶ ከመእስኻብ ጸረ ነፍስ የ ይመጦወኒቅናቶ ወለደርቱ ስሁለ ኩናቶ። በዚህች ቀን ሰኖቢስና እናቱ ዞኖቢያ በሰማዕትነት አረፉም። ቅዱሳንተበይስ በም ከምትባል ሀገር ከታላላቆቹ ናቸው እነሱ ክርስቲያን እንደሆኑ በንጉስ ዘንድ ወነጀሏቸው። ንጉሱም ወደ እርሱ እንዲያቀርቧቸውና እንዲያቀርቧቸው አዘዘና ሲቀርቡ እንዲህ አላቸው የምትጠብቁት ከምንድን የምትጠበቁት ከምንድን ነው ሀገራችሁ ውስጥ ወዴት ነው? እነርሱም እንዲህ ብለው መለስሉት እኛ ጣዖታትን ከማምለክ እንጠበቃለን፣ እምታችንም በክርስቶስ ነው፣ ሀገራችንም ተበይስ ይባላል አሉት። መኮንኑም ላማልክ ትሰዋላቸው። ቅዱሳኑም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖታት አንሰዋ ማለት መኮንንም ተቆጣ። ልብሳቸውንም ገፈው በራሳቸው ጠጉር ሰቅለው ደበደቡ ይደበድቧቸው ዘንድ አዘዘ። ወደ እግዚአብሔርም ጸለዩ። በዚያን ጊዜ ማሰሪያቸው ተፈታ። የብርሃንንም ልብሶች ለብሰው ሕዝቡ እያዩቸው አዩቸው። መኮንኑም ወንበሩን ተሸክሞ በኋላቸው ሲከተል ነበር። ሕዝቡም ይህን ባዩ ጊዜ እንዲህ እያሉ ጮሁ። አመሰገኑ ልዩ ጽኑ ሕዝቡን አሸናፊ እግዚአብሔር ጌትነት፣ ክብር ምስጋና ክብር ምስጋና የጌትነት ክብር በሰማይና በምድር የመላ የክርስቲያን አምላክ ኢየሱስ ክርስቶስ ሆይ ኢየሱስ ክርስቶስ ኃይል ታላቅ ነው። ከዚህ በኋላ መኮንን ተቆጣ። እርስ በርሳቸውም እንዲተያዩ አድርገው በሁለት መስቀሎች እንዲሰቅሏቸው አዘዘ። ያን ጊዜ የደመና መጥቶ ጋረዳቸው። በመንግስቱም በማግስቱም የእግዚአብሔር ቃል የእግዚአብሔርን ቃል ሲያስተምሩ መኮንኑ አገኛቸው። ሕዝቡም አይተው እኛ በክርስቲያኖች አምላክ እናምናለን እርሱ ታላቅ ነውና እያሉ በአንድ ቃል ጮፉ በሁለተኛም እንዲህ ብሎ አዘዘ። ሁለት ወንበሮች እንዲሰሩ በውስጣቸውን ብረቶች እንዲተክሉ እሊህንም ቅዱሳን በላዩ አስተኝተው ከእሳት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታችንም ጌታችን ኢየሱስ አዳናቸው። በእነዚያ ወንበሮችም ላይ ተቀምጠው ህዝቡን ሲያስተምሩ አገኟቸው። መኮንኑም ባየ ጊዜ ቁጣን ተመላ። ቁመቱና ጎኑ ሀያ ክንድ ሀያ ሀያ ሀያ ሀያ ክንድ የሆነ ጉድጓድን ቆፍረው እሳት እንዲያነዱበትና ና በውስጡ እንዲጨምሯቸው አዘዘ። ወደ እግዚአብሔርም በጸለዩ ጊዜ ያ እሳት ጠፋ። ጉድጓዱንም እንደተሸለመ ቤት ሆነላቸው። መኮንኑም የውሽባ ቤት ጠባቂውን ጠርቶ እሳትን እንዲያነድ አዘዘው። ቅዱሳኑም ከውስጡ እንዲጨምሯቸው አዘዘ። ወደ እግዚአብሔርም በጸለዩ ጊዜ የውሽባ ቤቱ ውሃ ሆነ። መኮንኑም ውሃ የተመላበትን ጋን ተሸክሞ ነበር። ይህንንም ድንቅ ስራ ህዝቡ ባዩ ጊዜ እግዚአብሔር በቅዱሳን ላይ በሚሰራው ስራ የተደነቀ ነው እያሉ እግዚአብሔርን አመሰገኑ። መኮንኑ ምን እንደሚያደርጋቸው በተቸገረ ጊዜ እንዲገድሏቸውና እስከ ነገ ድረስ በድናቸውን ጠብቀው በሳት እንዲያቃጥሏቸው በነፋስ ውስጥ እንዲበትኗቸው አዘዘ። በገደሏቸውም ጊዜ ነጎድጓድ፣ መብረቅ፣ ነውጽ፣ ውስታና ዝናም ሆነ። በዚያም ነውጽ ውስታን ብዙዎች ሃምሳ አራት ያህል ሰዎች ሞቱ። ለሌሊት ም መናመጥተው በስውር ስጋቸውን ወስደው ቀብሯቸው በማግስቱ መኮንኑ በድናቸውን በፈለገ ጊዜ የሆነው ሁሉ ታምር ነገሩት ያም መኮንን አደነቀ በጌታችንም አምኖ ክርስቲያን ሆነ ለእግዚአብሔር ምስጋና ይሁን በረከታቸውም ከኛ ጋር ትኑሩ ለዘላለሙ አሜን ሰላም ለዘኖቢያ ወለዘኖቢስ በኩራ እንተ ተወቅፉ ምንዳቢ ወተ አገሱ መከራ አመበእሳት ፈቀደ መለመንፈስ ወሙያ ይርፋ

ሶበነ ጎድጓደ መብረቅ ሶበነ ጎድጓደ ወመብረቅ ኮነ ምስለ ሀራሁ መኮንን አምነ በዚህችም ቀን ካን ቅዱሳን ሐዲስ መርቆሪያውስ ወንድሞ ወንድሙ ዮሐንስ በሰማዕትነት ታረፉ። እኒህም ቅዱሳን እግዚአብሔርን ለሚፈሩ ለሚፈሩና ለሚያመልኩ ክርስቲያኖች ሰዎች ልጆች ናቸው። የታላቁም ስሙ መናሂ ነበር። የመንኩስና ልብስ በለበሰ ጊዜ መርቆሪዎስ ብለው ሰየሙት። የተናሹም ስሙ አቡ ፈረዥ ነበር። እርሱንም በሚመነኩስ ጊዜ ዮሐንስ ብለው ሰየሙት። ባደጉም ጊዜ ወደ ሊቀ ሰራዊት ቅዱስ ቴዎድሮስ ገዳም ሄዱ። በዚያም እግዚአብሔርን ለሚያገለግል አረጋዊት ጻድቅ ሰው የሚታዘዙ ሆነው ኖሩ። ለገዳሙ በሚያሻው ሥራ መነኮሳቱንም በማገልገል የክረምቱንና ቅዝቃዜውን፣ የበጋ ቃጠሎውንም ታግሰው የምድሩን ፍሬዎች የሚሰበስቡና ወደዚያች ገዳም የሚያመጡ ሆኑ። ለራሳቸው ግን በዓለም ውስጥ ምንም ምን ጥሪትን አላደረጉም። ዳግመኛም በዓለም ውስጥ ጣማቸው ጣዕም ካላቸው ከመብል ከመጠጥ ከእንቅልፍ የራቁ ናቸው። በየሁለትና በየሶስት ቀን ይጾማሉ። ዳግመኛም በቅብጤና በአረብ ቋንቋ ጽህፈት ተማሩ። የምንኩስናንም ሕግና ስርዓት ፈጸሙ። በአንዲት ቀንም በአንድነት እያሉ ከእግዚአብሔር የታዘዘ መልአክ ወደ እነርሳቸው መቶ እነርሱ ወደ ምስክርነት ወደ ምስክርነት አደባባይ እንደሚደርሱ ነገራቸው። ያን ጊዜም ደስ አላቸው፣ በመንፈስ ቅዱስም በረቱ። ተነስተውም በችኮላ ተጉዘ ወደ ሀገራቸው ደረሱ። የሀገራቸውም ሰዎች በሀገረ ገዢ ዘንድ ወነጀሏቸው። እርሱም ለብህን ሳው ገዢ አሳልፎ ሰጣቸው። እርሱም በውኑ እናንተን ጣዖት እናንተ ጣዖትን የምታመልኩ ናችሁን ብሎ ጠየቃቸው። ቅዱሳን ሆ ግን ይህ በእኛ የሚነገር አይደለም እኛ በግልጥ ክርስቲያን የሆን የረከሱ ጣዖታትንም የማናመልክ ነንና እውነተኛውን አምላክ ጌታችን ኢየሱስ ክርስቶስ እናመልካለን እንጂ አሉት። መኮንኑም ይህን በሰማ ጊዜ ቁጣን ተመላ። በአንጎቶቻቸውም ሰንሰለት አስገብተው ከተማውን ሁሉ አዝረው ከዚያ በኋላ በወይን ቤት እንዲያስሯቸው አዘዘ። እዚያም ሳሉ የእግዚአብሔር መልአክ ብዙ ጊዜ የሚጎበኛቸው ሆነ። ከአምስትም ወር በኋላ መኮንኑ ከእስር ቤት አውጥቶ በፊት አቆማቸውና ሃይማኖታችሁን ተዋላቸው። አይሆንም ባሉትም ጊዜ ስጋችሁን በሳት አቃጥላለሁ ብሎ አስፈራራቸው። እነርሱ ግን ምንም አልፈሩትም። የልባቸውንም ጥንክርና አይቶ ወደ ወይን ቤት መለሳቸው። ከብዙ ወራትም በኋላ ሌላ መኮንን መጣ። እርሱም ሊያድናቸው እና ሊተዋቸው ወደደ። የአገር ሰዎች ግን ተቃወሙት። እነዚህን ካልገደልካቸው በንጉስ ዘንድ እንከሳለን አሉ። ያን ጊዜም ሊያስፈራራቸው እሳትን ያነዱ ዘንድ አዘዘ። እነርሱ ግን ወደ እሳቱ ለመግባት ተደፋፈሩ። ዳግመኛም ፈርቶ ራርቶላቸው ወደ ወይን ቤት መለሳቸው። ሁለተኛም መምትቶ በተሳሉ ሰይፎች ያስፈራሯቸው ዘንድ አዘዘ። የእነዚህን ቅዱሳን ልብ ግን የእነዚህ ቅዱሳን ልብ ግን አልደከመም፣ ቃላቸውም አልተለወጠም። ከዚህ በኋላ ከመፍራት የተነሳ ራሳቸውን በሰይፍ ቆርጡ ዘንድ አዘዘ። በመጀመሪያ የዮሐንስን ራስ ቆረጡ። ያን ጊዜም ራሱ ከስጋዋ ላይ ዘለለች። ከራሱዋ ከርሷም እንደ ደስታ ቃል ያለ የሰሙ ሁሉ እስኪያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛም የቅዱስ መርቆሪዎስን ራስ ቆረጡ። ስጋቸውንም ከእሳት ውስጥ ጨመሩ። በዚያን ጊዜ እሳቱ ጠፋ። ስጋቸውንም ልብሳቸውንም አልነካም። መኮንኑም ባየ ጊዜ የክርስቲያኖች እንዳይሰርቋቸው ጠብቁ ብሎ አዘዘ። በማግስቱም ያዘግጡ ውሃ ባገኙ ጊዜ ከውስጡ አጨመሯቸው። ከዚህም በኋላ ከእርሳቸው ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በሰማይ ጸሎታቸው የማረን በረከታቸውም ከእኛ ጋር ትኖር።